እንደተናችሁ እንግዲህ ይሄ እንደምትመለከቱት በቻይና ሀገር በነበረን ቆይታ የነበረን የጉብኝት ጊዜ ነው። እንግዲህ የዛሬ አንድ ወር በፊት እንግዲህ ቻይና ላይ የኢትዮጵያን ማንሰራራት ብስራት በሚል የኢፈድሪ ባህልና ስፖርት ሚኒስቴር እንዲሁም ከሻክሯ ፕሮዳክሽን ጋር በጋራ በመሆን ኢትዮጵያን ባህል ለውጭ ዓለም ሀገራት እየዞረን እንድናስተዋውቅ በአመቻቸው እድል መስረት እኛም ተጉዘን ነበረንና ቻይና ላይ እንግዲህ ቻይና ያው እንደሚታወቀው በዓለማችን ትልቅ ሀገር ናት። እንዲሁም በሀገራችን ብዙ ኢንቨስት እያደረገ ያለ ሀገር ነውና ወዳጅነታችንም ይኸው በጣም የጠነክረ ነውና እኛም በዚህ አጋጣሚ ሄደን የነሱን ታሪካዊ ቦታዎች ጎበኝተን ነበረ። ይሄ አሁን እየሄደን ያለ ነው ወደ ታላቁ የነሱ ግንብ ነው በጣም ረጅም ግንብ አላቸው። ተራራ ላይ ነው። በጣም በሚያስገርም ሁኔታ እንዴት አድርጎ እዛ ቦታ ላይ እንደገነቡ በጣም ያስገርማል። እና በጣም የስልጣን ማማ ላይ ናቸው ማለት ይቻላል። እጅግ በጣም ደስ የሚል ነው። ተራራማ ነው። እሱ ላይ ለመውጣት እንግዲህ የሆነ በዘመናዊ መልክ የተዘጋጀ እንደ ባጃጅ አይነት ግን አየር ላይ በገመድ የሚተዱ በሱ ሄዳኝ ነው ላይ ሄደኝ ቦታ ላይ ቆመ። በእውነት አካባቢያቸው በጣም ደስ ይላል። ሰዎቹ ራሱ በጣም በቃ በቃ ሲራ ሰው ናቸው። ምንም ወሬ የሚባል የለም እነሱ ጋር አታገኝም። እንደዚህ ቆመ ራሱ አታገኝም። ዝም ብሎ ቁጭ አለ ምናምን የለም የለም። እና እኛም በጣም ደስ ብሎን መጨረሻ እኛም እንደ ኢትዮጵያዊ፣ ይህን ቦታ በማየታችን እዛው በፍርማችን ያረጋገጠን ነበረ ያየ ነው። እኔ እንደኔ ሀገርን በሞክል ይህን ቦታ በማየት ብዬ የአገሬን ስም ጽፌ ዘው ላይ ፊርሜን አሳርፌ ነው የመጣሁት። በጣም ደስ የሚል ጊዜ ነበረ ማለት ነው።